አላህ ከዓርሺ በላይ ነው በሚለው ጉዳይም ቢሆን በሌሎች ጉዳዮች ላይ በተራ ማወናበጃዎች፣ በማደናገሪያዎች፣ በሹብሀቶች በተለያየ ነገር አጥምደዋችሁ ወደዚህ አይነት አቂዳ ያስገቧችሁ ሰዎች ይንተ ቢሁ ባረከላሁ ፊኩም ራሳችሁን ዞሩ ብላችሁ በፍልስፍና አላህ እንዲህ ሳይሆን በፊት የት ነበር እንደዚህ ሆነ እንዲሰጠነው እንደዚህ ሆነ እንዲህ እያሉ አቅል ሆነ አቅላችንን ነው የምንከተለው እያሉ በግልጽ አደባባይ ላይ እያወሩ በፍልስፍና በአቅል ይሄዱባችሁ ከአቂዳችሁ ከዲናችሁ እያስወጧችሁ ነው። የሞተ መጥራት ይቻላል። ቁርአን ሐዲስ፣ ገጥሞ ቢመጣም አንድ ሰነዱ ትክክል ቢሆን አንቀበልም። የሞተ ሰው ይጠቅማል። ጫት መቃም ችግር የለም። ምን ማይሉት ነገር አለ? ምን ቀራቸው? ሀይቃ ወላ በጣም ነው የሚገርምህ እኮ። እሱ እኮ እርግጠኛ ወኝ ልጆቹን አያስቅምም፣ ግን ስንት እናቶች ምስኪን እናቶችን ልጆች ሊቀጥፍ ጫት ብትቅሙ ችግር የለም እያለ ተመልከት። ሱሰኛ ሊያደርግ ሆነ ህዝቡን እና እንደዚህ አይነት ችግር ውስጥ እየጨመሩ እነዚህ ሰዎች እና፣ ቆም ብለን ራሳችን ልና ይገባል። የት ነው ያለሁት? ዝም ብላችሁ ከታች ውርውር የምትሉ አላችሁ፣ ምንም ወቀስ አይኖራችሁ። እባካችሁ፣ ይሄ ጉዳይ ይሄ የልህ ጉዳይ ምናን አይደለም፣ ይሄ ዲን ነው አቂዳ ነው። እና እነዚህ ሰዎች በተለያየ ማምታቻ በተለያየ ሹብሃ እህቶቻችን፣ ምንም ያልቀሩ እህቶች ላይ ሹብሃ እየጫሩ አርሽ ሳይፈጠር የት ነበር እንደዚህ፣ የት ነበር እያሉ፣ ሱብሓነከ ረቢ አላሁ አዕለም አላህን የሚያቀው የት እንደነበር ቁርአን ላይ አላህ ሱረቱ ሰጀዳ ሌላ ቦታ ላይ ሱመስተዋ ዐለ

እና በእንደዚህ አይነት ሹብሃ ነው የሚጥሏቸው። እና እባካችሁ ቆም ብላችሁ ራሳችሁን ፈትሹ ለማለት ያለው። ጀዛከላህ አላህ ይጠብቅህ ወንድማችን ጠንከር። ሀቢቤ ባረከላሁ ፊክ ወያክ፣ ሀቢቤ ወያክ። አብሽር ሙራድ፣ አንተ ምንም አላወራም እኮ አውራ። እንትን ይጨምር ምታስተላልፈው ነገር ካለ ካልቸኮልክ ችግር የለም። ምናልባት ትልቅ መሻኮች ከታች እያየ ሆነው እና እነሱን ሰዓት እንደው ላይ መውሰድ ነው እና ጀዛከላህ ኸይረን። ዋና ይሄ ነው። ሁላችሁም እባካችሁ እህቶች፣ ወንድሞች እኔ ማስተላለፍ የምፈልገው መልእክት እባካችሁ ወላሂ እነዚህ ሰዎች ቆም ብለን እንያቸው። እነማን ናቸው? ምንድን ነው አቂዳቸው? ምንድን ነው ይዞ የመጡት ነገር? የሞተ ሰው ይጠቅማል እያሉ ነገረብኝ። አጂብ እኮ ነው ወላሂ። አይናቸውን አፍጠው በአደባባይ በጣም ነው የሚገርምህ እኮ። እኔ ቤት አሁን አለ፣ ቀን ቀን ናዘር አለ ውይይት እና በጨዋሽተው መጥተው፣ በጣም ነው የሚገርምህ። በቃ የሞተ ስተፈላ ሙስሊም ነው ወይስ ምንድን ነው? መጀመሪያ እስኪ ንገረኝ ማን ነህ እንዴ? ሞተ ሰው ይጠቅማል ብለህ የምትከራከረኝ ነው። ተመልከት፣ አይናቸውን በጨዋ ጥሞ እንደዚህ ብሎስ መተውስ እስከ መከራከሩ ተረሱ። ትውልዱ ምን ይሁን? የሚገርምህ ነገር ኡስታስ ሙራድ የሞተው ይጠቅማል ብቻ ሳይሆን የከለ ሸኽ አልሞተም አልሞተም ብለው ም እረከሱ እኮ ሲናገሩ ሰምተናል እኮ አይደለም እንዴ

እና በጣም ነው የሚገርምህ ነቢይ የመጨረሻ ነቢይ አይደለም ይላሉ። እና በቃ እንደነሱ አንድ ነውአንድ ነውበደንብ ሄድበት ውስጥ አስሙራድ ጊዜ አለን አብሽር ታ የቆሎን ያኔ እንደው የሞተ ሰው ይደርስልናል ማለቱን ተወና፣ አልሞተም ሁላ ብለው ያምናሉ። በዚህ ጉዳይ ለምን ትላለህ? አዎ በጣም ነው የሚገርማችሁ والله በጣም ነው የሚያጅባችሁ። በጣም ነው የሚገርማችሁ። በነገራችን ላይ ኡስታዝ ሙራድ ቅድም ከኡስታዝ ሰላት ከስልካው ወርጬ ነበር። እኔ አላቀህም ነበር። ሲያነሳ ነበር አንድ ወንድማችን ሙራድ አለ ማሻአላ፣ በተለይ እነሱን ጉዳይ በደንብ ያውቀዋልና አላህ ይጠብቀው ምናምን ሲልህ ነበር። እንግዲህ ሱብሃንአላህ፣ ማሻአላ በዚህ አጋጣሚ አወቅኩ እኔ። ግን አላቀህም ነበር። ወላሂ ምንም አድርገን አይደለም። እንደውም ያንተ ከኛ አፍደል ነው፣ ወላሂ በጣም የተሻለ ነው። እኛ ዝም ብለን እንደው የቀራናትን የእነዚህ ሰዎች ሹብሃ፣ እዚህ ግባ የምትለው ተራ ሹብሃ እያነሱ ነው ሰዎች ወደ ሽርክ የሚመሩት። እና ወላሂ ነው፣ ልክ ብዙ ነገር ገጥሞኛል። ተመልከት ምን እንደሚሏቸው። ሙስጠቅም አለ ከታች እያዳመጠ ነው። በጣም ነው የሚገርም። ስንወይ አላህ ለራሱ ያሰበተን አስብቱ ስንላቸው አላህ መቀመጫ አለ ወይ? እኔ እስተክፍራለሁ ኢላስ እኔ እኔ ለማለት ራሱ ወላሂ እኔ እንደው እኔ ለሰው መማሪያ እንዲሆን ብዬ ነው የምናገረው እንጂ እኔ እራሴ በጣም ሀያ እያደረግኩኝ በጣም ልብ እየተሰበረ ነው ማለት እንደዚህ ብለው እንኳን እስከ እስከ እንትን እስከ ማለት ድረስ እንደዚህ ነው የምትሉት እያሉ አህለ ሱናን ስም እያጠፉ ቀደም እንዳልከው ተመልከት። አጂብ እኮ ነው ወላሂ። አሁንም እነሱ ወላህ ሙራድ በኃይለኛው መጥተዋል። ፕሮፋይል ቻሌንጅ ያስጀምረዋል ፎሎን ሼሃችን ፎሎ አሰርጉት እያሉ እነሱ እኮ። እኔ በጣም የሚገርመኝ ነገር እኛ አንድነታችን ላይ በጣም ታይፎች ነን ወላህ ሙራት ሐቂቃ ለምናገር፣ እነሱ ግን በኃይለኛው ተዘጋጅተው መጥተዋል። እኛ ግን እዚህ ጋር ስንል እዚህ ጋር ተው፣ እንደዚህ አይነት ውስታቶች እንደናንተ አብረን ሆነን እንስራ መሰራት ያለውም ነው ለውጣቱ ይማር ሲባል አይ እናንተ ለራሳችሁ ጥቅም ነው፣ ለቢዝነሳችሁ ነው፣ ለፎሎ ነው ምናምን እያሉ ይቀበጥራሉ። አሁን ሙቤ በጣም ይገርማል። ታብታብ ታብ እና ኮፒ ሊንክ ራሱ ካልጮኽን አይደረግም። እዛ አባ ልዩ ኃይሉላ ተዘጋጅቷል። የሰው ቤት የሚያዘጋ የሰው ቤት ላይ ሪፖርት የሚያደርግ ልዩ ኃይሉላ አዘጋጅቷል። ሐቢቢ እና ለምንድን ነው ለምንድን ነው ከሐቅ ጎማን ቆመው ለምንድን ነው አሁን እኔ እያስወረደኝ እያስወጣኝ ያለ ሙቤ ቤቴ በጣም ዋርኒንግ ነው። ሪፖርት ተደርጎበታል ሰሞኑን አንተ ጋር እዚህ በምናደርገው ነገር ማለት ነው እና ኮፒ ሊንክ አድርጉ። በቃ በእያንዳንዷ ጣታችሁ በእያንዳንዷ በእያንዳንዱ እንደ ተስቢ ቁጠሯት። ኢንላላሁ ላ ይዲሩ ሙራድ ሙራድ ወላሂ። ባለፈው እኔ ስለዚህ ልጅ ሐቅ ነው የምናገርበው ወላሂ